በተለያዩ የዓለም ክፍሎች የሚከናወኑ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮችን ለማህበረሰቡ በፍጥነት እንዲደርስ በማድረግ ረገድ የተለያዩ የሚዲያ አማራጮች ሚና ከፍተኛ መሆኑ ይታወቃል። ሚዲያዎች የፓርላማ አባላትን የዕለት ተዕለት ክንውን በመከታተል ረገድ ትልቅ ሚና የሚጫወቱ ሲሆን ሚዲያዎቹ በስራዎቻቸው ላይ ዘርፈ ብዙ ትንታኔዎችን እንዲሰጡ ከማድረግ አኳያም ጎኖ ሚና ይጫወታሉ። በፓርላማ የሚወጡ የተለያዩ ህጎችን ለህብረተሰቡ እንዲደርሱ ለማስቻልና ማህበረሰቡን ወክሎ ተናግረው ፓርላማ የተቀላቀሉ አባላት ምንን እያከናወኑ እንደሚገኝ ለማህበረሰቡ ከማሳየት በተጨማሪ የፓርላማ አባላት መልእክታቸውና አስተያየታቸውን ለህዝብ ለማድረስ ሚዲያዎች የመጀመሪያ አማራጭ ናቸው። ይህንንም ከግምት በማስገባት የኤፍድሪ የህዝብ ተወካዮች ምክር ቤትና የኢትዮጵያ ብሮድካስቲንግ ኮርፖሬሽን በጋራ ለመስራት የሚያስችላቸውን የመግባቢያ ስምምነት ተፈራርመዋል። ስምምነቱን የተፈራረሙት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ጌትነት ታደሰና የኤፍድሪ የህዝብ ተወካዮች ምክር ቤት ጽህፈት ቤት ዋና ጸሐፊ ዶክተር ምስራቅ መኮንን ናቸው። በመግባቢያ ስምምነቱ ላይ የተገኙት የምክር ቤቱ አፈ ጉባኤ የተከበሩ ታገሰ ጫፉ ስምምነቱ በሀገሪቱ ከፍተኛ የፖለቲካ ስልጣን ባለቤት የሆነው ምክር ቤት የሚሰራቸውን የዕለት ተዕለት ስራዎች ለህብረተሰቡ ለማድረስ እና ህብረተሰቡ ቀጥተኛ ተሳታፊ እንዲሆን የሚያስችል ስምምነት ነው ብለዋል። ፓርላማ ወይም ምክር ቤት በዋናነት ህዝብ ውስጥ የሚነሱ ጉዳዮች ጉዳዮች የሚፈጽሙ አካላት ደግሞ በምን አግባብ እየፈጸሙ እንዳሉ ደግሞ ክትትልና ቁጥጥር ይደረጋል። እነዚህ ጉዳዮች ለህዝብ ግልጽ በሆነ መንገድ መከናወን ይኖርባቸዋል። ህገ መንግስቱ አንቀጽ 12 ላይ መንግስት የመንግስት ስራ ለህዝብ ግልጽ በሆነ አኳኋን መከናወን እንዳለበት ይደነግጋል። ስለዚህ ውይይቶቻችን፣ ክርክሮቻችን ለህዝብ ይፋ በሆነ ግልጽ በሆነ መንገድ መከናወን ይኖርባቸዋል። ሚኒስትሮች መቶ ሪፖርት ሲያቀርቡ ምን ጉዳዮች ላይ እያቀረቡ ነው? የፓርላማ አባላት ምን ጥያቄዎችን እያነሱ ነው? እነዚህ ጥያቄዎች መሬት ላይ ያሉ ጥያቄዎች ናቸው። እሱ ላይ ምን አይነት ምላሽ የተሰጠ ነው? የተስተካከለ ነገር፣ የታረመ ነገር ስምናለ ምን የለም የሚለውን ለማየት በጣም እጅግ አስፈላጊ ነው። መገናኛ ብዙሃን በጣም አስፈላጊ ነው። ተገቢ መረጃ እንዲደርስ ያደርጋል። ህዝቡ በንቃት እንዲሳተፍ ያደርጋል። ምን እየተሰራ እንደሆነ የታሰበውን እየተከናወነ ያለውንም ነገር እየተከናወነ ደግሞ ጥንካሬም ሁለቱም ጭምር ሁሉም እንድረዳ ያወጣል። ይሄ ደግሞ ለሀገር ግንባታ በጣም እጅግ ወሳኝ አንዳንዴ በእኛ ሀገር የሚነሱ ጥያቄዎች፣ ግጭቶች፣ የስተት መረጃዎች የሚነሱት በቂ መረጃ ካለማግኘት በቂ መረጃ ያስችላል። በምክር ቤቱ የሚወጡ ሕጎች ጥራት ያላቸውና ለረጅም ጊዜ የሚያገለግሉ እንዲሆን በማስቻል ረገድ የህብረተሰቡ ተሳትፎ ከፍተኛ ሚና አለው ያሉት አፈ ጉባኤው፣ በዚህም ረገድ ስምምነቱ ለማህበረሰቡ የህዝብ ግንኙነትና የተግባቦት ስራዎችን ለመስራት እንደሚያስችል ተናግረዋል። ሚዲያውን በዚህ መልኩ ስናስጀምር ሁላችንም ውድ ኢትዮጵያውያን በሂደቱ እንድንሳተፍ፣ አጠቃላይ በሀገራችን ግንባታ ላይ ሕጎች ቢወጡም ሕጎቹ የሚፈጸሙት በሀገር ላይ በህዝብ ላይ ስለሆነ ብቃት ያላቸው ህጎች ተፈጻሚ የሚሆኑ ህጎች እንዲወጡ ለማስቻል፣ ሁለተኛ ደግሞ አስፈጻሚ አካላት የሚሰሩት ስራ ያው እዚህ በጸደቀው እቅድ መሰረት ስለሆነ የሚፈጸመው ስራ በአግባቡ ተግባራዊ የሆነ መሆኑን ማረጋገጥ ስለሚጠይቅ ይሄ ደግሞ እዚህ ተመርጦ መጡ ፓርላማ አባላት ብቻ ሳይሆን በአጠቃላይ መላው ህዝቡ ተሳትፎ ስለሆነ የምናረጋግጠው የአስፈጻሚን አካል ክትትልና ቁጥጥር በምናደርግበት ጊዜ በንቃት ህዝቡ እንዲሳተፍ እናሳስባለን፣ ጥሪያችንን እናቀርባለን። የምክር ቤቱ ጽፈት ቤት ዋና ጸሐፊ ዶክተር ምስራቅ መኮንን በበኩላቸው ምክር ቤቱ የሚያወጣቸው ውሳኔዎች በቀጥታም ሆነ በተዘዋዋሪ ተፈጻሚ የሚሆኑት በህብረተሰቡ ላይ ከመሆኑ አንጻር የቴሌቪዥን ስርጭት መጀመር ህብረተሰቡ የህጎችን አወጣት ሂደት እንዲያውቅና በቀጥታ እንዲሳተፍ በማስቻል በውሳኔዎች ዙሪያ ሙሉ ግንዛቤ ለመፍጠር እንደሚረዳ ገልጸው ስምምነቱ የፓርላማውን የዕለት ተዕለት የስራ እንቅስቃሴ ለህዝብ ከማድረስ በተጨማሪ የክልል ምክር ቤቶች የሚያከናውኗቸውን ተግባራት ለማስተላ ለማስተላለፍ እንደሚረዳ ጠቁሟል ዛሬ የተደረገው ስምምነት በዋነኛነት ያው ሁላችንም እንደምናውቀው የኢትዮጵያ የህዝብ ተወካዮች ምክር ቤት የሚሰራቸው ዘርፈ ብዙ ስራዎች አሉት። በተለይም ደግሞ ዋናና መሰረታዊ የሆነ ህገ መንግስታዊ ተልእኮ በሆኑት የህግ ማውጣት፣ የክትትል ቁጥጥር፣ የምርጫ ክልል ስራዎች፣ የፓርላማ ዲፕሎማሲ ስራዎች ለህዝቡ ማድረስ ነው ዋናው አላማ ማለት ነው። ስለዚህ ያው ሚዲያዎች ብዙ ጊዜ የሚወስዱት ዜና ነው። ምክር ቤቱ ደግሞ የሚወስነው ውሳኔ ነው። ምክር ቤቱ የሚወስናቸው ውሳኔዎች ደግሞ በአንድም በሌላ ምክንያት ሁሉም ዜጋ ላይ የሚያርፉ ናቸው ማለት ነው። ስለዚህ ህብረተሰቡ አንድ ጉዳይ ከመወሰኑ በፊት እንዲያውቅ፣ እንዲሳተፍ እድል ይሰጠዋል። ሁለተኛው ደግሞ ውሳኔዎቹ ደግሞ በደንብ በሙሉ ስለሚቀርቡለት በቀጥታ ስለሚሰራጩለት አብዛኞቹ የውሳኔውን ሙሉ ሀሳብ እንዲይዝ ያደርገዋል ማለት ነው። ስለዚህ ህብረተሰቡ በቀጥታ በምክር ቤቱ ስራ ውስጥ እንዲሳተፍ የራሱን አስተዋጽኦ እንዲያደርግ ትልቅ ሚና ይኖረዋል ብለን ስላሰብ ነው እንግዲህ ከኢቢሲ ጋራ ለመፈራረም ና በጋራ ኢቲቪ ፓርላማ ብምል ቻናል ለመክፈት ዛሬም ውል የተዋዋልነው ነው ማለት ነው። ይሄ ለኛ ብቻ አይደለም ለክልሎችም ለክልል ምክር ቤቶቻችንም የክልል ሚዲያዎች እንዳሉ ሆነው ነገር ግን ምክር ቤታዊ የሆኑ ስራዎች በዚህ ቻናል የሚሰራጩበት እድልንም ይሰጣል ማለት ነው። ስለዚህ የክልል ምክር ቤቶቻችን የሚወያዩባቸውም፣ የወሰኗቸው ውሳኔዎች፣ የፌዴራል ፓርላማው የሚወያይባቸው፣ የሚዋሰንባቸው ጉዳዮች፣ ክትትል ቁጥጥር የሚያደርግባቸው ጉዳዮች፣ በመስክ ስምሪት የማያቸውን ጉዳዮች ሁሉ ህዝቡ በግልጽ እንዲያውቅ፣ እንዲረዳ፣ እንዲሳተፍ እና የራሱንም ኃላፊነት እንዲወጣ እድል ይሰጣል ማለት ነው። ከዚህ በፊትም የኢትዮጵያ ብሮድካስቲንግ ኮርፖሬሽን ምክር ቤቱ የሚያዘጋጃቸውን የተለያዩ ኩነቶች ያስተላልፍ እንደነበረ የጠቀሙት ዋና ጸሐፊዋ ስምምነቱ ከበፊቱ በተሻለ መልኩ የምክር ቤቱን ተግባራት ለህዝብ ለማድረስና የጽፈት ቤቱን የሚዲያ ባለሙያዎች ተሰልጥኖ በማብቃት አብረው የሚሰሩበትን እድል እንደሚፈጥርም ጠቅሷል። ከዚህ ቀደምም የምክር ቤቱ ስራዎች በራሱ ቻናሎች ሲያስተላልፋቸው ነበረ። ብዙ ጊዜ ካያቸው ትልልቅ የምክር ቤቱ ኩነቶች ሲኖሩ፣ ውይይቶች ሲኖሩ በቀጥታም ጭምር ለህዝቡ የሚያደርስባቸው ነበሩ ማለት ነው። ግን አሁን ይሄ ደግሞ ያሰፋ ብሎ የሚሰራበትን እድል የሚሰጥ ምክር ቤት ውስጥ ያሉ ሙያተኞቻችን አቅማቸውን የሚያገሉበት በተለይም በሚዲያ ዘርፍ ላይ የተሰማሩ ሙያተኞቻችንን የሚያሰለጥንበት የሚያበቃበት አብረው የሚሰሩበትና ተያይዘን ለህዝቡ ክፍት የሆነ ፓርላማ ማድረስ ነው ማለት ነው አላማ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በቀዳሚነት ለህብረተሰቡ የሚዲያ አገልግሎት የሚያቀርብ ብሔራዊ ጣቢያ ነው ያሉት የተቋሙ ዋና ስራ አስፈጻሚ አቶ ጌትነት አደሰ የመግባቢያ ስምምነቱ የምክር ቤቱን ተልእኮዎች ለህብረተሰቡ በማድረስ የዲሞክራሲ ስርዓተ ግንባታ እንዲፈጠር ለማስቻል ያግዛል ብለዋል። እንግዲህ ዛሬ የተፈራረምነው የስምምነት ፊርማ ከሀገሪቱ ውስጥ ካሉት ተቋማት መካከል የመጨረሻው ትልቁ የፖለቲካ ተቋም ከሆነው ከህዝብ ተወካዮች ምክር ቤት ጋር ነው የተፈራረመ ነው። እንግዲህ የህዝብ ተወካዮች ምክር ቤት ጽህፈት ቤትና ኢቢሲ ይህንን ፊርማ ያደረጉበት ዋናው ምክንያት ኢቢሲ የህዝብ አገልግሎት የሚሰጥ ብሔራዊ የሚዲያ ጣቢያ ነው፣ ሚዲያ ነው። ስለዚህ እንደ ብሔራዊ ሚዲያነታችን ምክር ቤቱ እስካሁን ድረስ ያከናውናቸው የነበሩ ትልልቅ ሀገር አቀፍ ሁነቶችን፣ ስራዎችን በተመለከተ ሲዘግብ ቆይቷል፣ ለህዝቡ ተደራሽ ሲያደርግ ቆይቷል። ይህንን የምናደርገው እንግዲህ ባሉን አምስት የቴሌቪዥን ቻናሎችና በሶስት ሬዲዮ ጣቢያዎች እንዲሁም በዶት ስትሪም አማራጮቻችን ነው። አሁን የኢቲቪ ፓርላማ ቻናል ከፍተናል። ይሄ ደግሞ ምክር ቤቱ እስካሁን ድረስ ሲሰራቸው የነበሩ ስራዎችን የበለጠ ለህብረተሰቡ ተደራሽ ለማድረግ የበለጠ የዲሞክራሲ ስርዓት ግንባታ በሀገራችን እንዲጠናከር ለማድረግ የበለጠ ደግሞ ምክር ቤቱ የያዛቸው አራት ዋና ጉዳዮች አሉ ህግ የማውጣት የህዝቡ ውክልና፣ የክትትልና ቁጥጥርና የፓርላሜንታዊ ዲፕሎማሲ ስራዎችን ነው የሚያከናውኑ። ስለዚህ እነዚህን ስራዎችን በተመለከተ የበለጠ ለህዝቡ ተደራሽ የሚሆንበትን የፓርላማውን ማሰራር ደግሞ የበለጠ ለህዝቡ ክፍት ሆኖ እስካሁን ምክር ቤቱን የመክፈት ስራ ሲሰራ ቆይቷል። ብዙ ነገሮች በቀጥታ ስርጭት በፌስቡክም በኢቢሲ የሚተላለፉ አሉ፣ በሌሎች ሚዲያዎች። ይሄ እንግዲህ ራሱን የቻለ ቻናል ሲኖረው የበለጠ ህዝብ ማገልገል የሚችልበትን ተልእኮውን የሚወጣበትን አቅም ይፈጥራል ማለት ነው።